ዩቲዩብ ድሮ በምገባበት ሰዓት አይደለም፣ ስታ አርጎ ቆማል። ዩቲዩብ በምገባበት ሰዓት በዚህ ሰዓት አይገባም፣ ስታክ እያደረገ ያለው አይደለም። ውሀ አስራ ሦስት ሺህ ሰው ብር ቄ መሰለህ ሀያ ሺህ ሰው

አረ ያንቺ ነኝ እናት፣ አስተካኪው፣ እሙ፣ የኔ እናት በቃሽ በቃሽ። ካይናት ትፊ ወይኔ ስምንት ደርሰናል እንዴ ጋይስ። ያንቺ ነው የኔ አይደለም ጋይስ። የኔ ድምጽ ነው እሱ ድምጽ ነው። ኮኔክሽን አሁን ነው አሪፍ ነው ኔትወርኪ ነው ስማኝ ከዚህ ሰዓት ሁለት ሰዓት ቤት በፊት ቀድመህ መግባ አልገባ ለጭራሽ ለምን ቆይ ለምን ምክንያቱም ሰማንያ ፐርሰንት የኔ ደጋፊዎች ከዚህ ሰዓት በኋላ ያለው ከአንድ ሰዓት ግማሽ በኋላ ነው የሚመቻቸው ምክንያቱም የዛን ጊዜ ስራውን እንጨርሳለሁ ቤታቸውን ቁጭ ነው የሚሄዱት ስራ ላይ ሆኖ አልፈልግም እኛ አሜሪካኖች እኮ ቆይቷል ከዚህ ሰዓት በፊት እኮ የምንነሳው ምን ሆነ ነው?

አይ ምክንያቱም ሰዓቱ ያሉት ሶስት ሰዓት ከግማሽ የሚጨርሱ ስራቸው ኢቨን ዱባይ የፈለግሽው እዚህ ሮያ አሉት ሁሉም ሰው ይዛን ጊዜ ከስራ ወጥቶ ቤቱም የሚያርፍበት በስልክ የሚዝበት ሰዓት አሁን የ ምን ለሆንልሽ ምን ትሆንልሽ ዛሬ ስሚ ስሚ ቤት አንድ ጊዜ ጋር ከዚህ ሰዓት በፊት ነው። እኔ ደግሞ የምገባው ነው የምላቸው ከዚህ ሰዓት በፊት በአሜሪካ ናይን ኦክሎክ ላይ በኢትዮጵያ ስንት እንደሆነ አላቸው ኦክሎክ ላይ። ከዛ እስከዚህ ሰዓት ድረስ ብቀመ ከዚህ ሰዓት በኋላ ወጣለው ማለት ነው። ልክ አሞራው ሲገቡ ይወጣለው እኮ ልክ ነኝ እኮ ጋይስ፣ ልክ ነኝ ትከራከሩኛላች። ከዚህ ሰዓት ሁለት ሰዓት በፊት አሁን ካለው በጣውን አስራ ሁለት ሰዓት ነው አይደል አስር ሰዓት ማለት ነው በአሜሪካ አስር ሰዓት። ችግር የለውም ሰዓቱ። ሞክሪ ይከፋፈል፣ ይከፋፈል። ኦኬ አይ ዋለሁ አይ ዋለሁ ነገ። አዎ ትንሽ አሁን ትንሽ እንደዚህ ነው። አሪፍ እንደ ዳብል። በሁለት ነው የሚባዛው ጋይስ፣ በሁለት ነው የሚባዛው

አዎ፣ አራት ጊዜ ሁለተኛው በረዶ በብብትና በዛ ነገር ያዝ። በሜ ሁለተኛ ቤታ ቤታ፣ ግን አታዋጣሽም። አይመለከተኝም። አታስፈራራኝ። ማርያምን ማርያም ሁሌም ታስፈራራ። አታስፈራራኝ። ኦኬ እሺ። በረዶ ሶስተኛ በዚህ በዚህ እንደዚህ ይዘህ ትቀመጣለህ። በረዱ ዳቦ ውስጥ ወንዶች ዳቦ ነው የሚባሉ ዘመንሽ እንደዚህ ይበዛ ቁጭ ብለህ ትላለህ። ራቅ ብለህ ነው የምትቀመጠው። መዋሸት የለም ምለህ ነው የምታደርጋት። ሶስተኛ ቅጣት ጻፉልኝ። ቅጣት ጻፉልኝ ያልኩት ሼር አድርጊ ግን ቀጥ ኦኬ፣ አሳይሻለሁ እንዴት ሳል ሁለተኛ ማለት ነው እሺ ሁለተኛ፣ ዱቄት ዱቄት በቫዝሊን ለውሰ ተቀባ። ከዚህ ጀምሮ ሙሉ ከፀጉር ጀምሮ ያ ሆድ ውስጥ የሚገባ ካልሆነ፣ አሁን ዱቄቱን በትበጣጣጣ እንዳለ ሆድ ውስጥ የሚገባ ነገር አትቸኛል። ሆድ ውስጥ የሚገባ ነገር ካልቀጣው ከፊት በላይ ነው። ዱቄትና ምንድነው የሚባለው ቫዝሊን፣ ለቅልቀ ከጭንቅላት ራስ እስከ አንገት ተቀባ። ቀላል ቅጣት ነው። እኔ እንደውም ማዝኝልን እንዴ አማውል ቆይ፣ ቅጣቱን በሙሉ ጽፋታል። እናሄድ ትምህርት ግን አገኝሻለሁ ነበረ ሁሌ እኮ መከራ ውስጥ ነው የምገባው። ስሙኝ ሪፖስት ስለካ ማረግ ይቻላል እሺ አንዴ አሞራው ተረጋጋ ልገለይ ነው እንዴ ኮልጌት ሪፖስት አድርጉልኝ አሁን ኮ ኮመንት ሲጽፍ ነው ያየኋት አንድ ጊፍት ይገባለሁ ምንድነው

በረዶ በሁለቱም በብብት ይዘህ ማለት ሶስት ደቂቃ ዳቦ ውስጥም ጨምረው ሶስት ደቂቃ ችግር የለውም ሊበሉልኝ ኦኬ ብብት እና እንዲህ ይዘህ ቁጭ በል ዳቦ ውስጥ አድርገው ሁለት እቃ ውስጥ አንዳንድ ዳቦ ቁጭ ኖ እንደዚህ ብለህ እና ሁላችሁም ሼር አድርጉ። ሁላችሁ ተተፋድጉት። ትሪፕል እየመጣ ነው። ሁላችሁ ትሪፕል ላይ አንድ አንድ በሉ ሾኬ፣ ፍላወራችሁን በሙሉ አዘጋጁ።